ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰማቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንደተጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የአገዛዙን ጥምር ኃይልና የአሸርጋጁን የብልጽግናን አጀንዳ በቀላሉ ከማቋረጥ ባሻገር ሙትና ቁስለኛ በማድረግ ስብሰባውን መበተን መቻሉን ገለጸ። በትላንትናው ዕለት በምዕራብ ጎንደር መተማ ወረዳ ሽመለጋራ የዞንና የወረዳ ሆዳደር የብልጽግና አሽከሮች ከአገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ የጄኖሳይድ ጸያፍ ተግባራቸውን ለመፈጸምና የጥፋት አጀንዳ ይዘው ለመዶለት ስብሰባ ለማድረግ እየተዘጋጁና እየተሰባሰቡ ሰዓት ነበልባሎቹ የበረሃው ፈርጦች መይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ባባዬ ብርጌድ በአርበኛ ገብረ ሕይወት አዳነ እየተመራ እንዲሁም በአናብስቶች ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ ማስረሻ መሪነትና መረጃን ቀድሞ በማፈናፈን ሁለቱ ብርጌዶች ጠላት ባላሰበበት ሁኔታ ከቀኑ ስድስት ሰዓት ወደ ቀጠናው ተስፈንጥሮ በመግባት መብረቃዊ ጥቃት መፈጸም ተችሏል። ውጊያውን እስከ ዘጠኝ ሰዓት ድረስ በማስቀጠል በጥምር ኃይሉ ላይ ከፍተኛ ድል ማስመዝገብም ተችሏል ተብሏል። በዚህ ልዩ መብረቃዊ ጥቃት ስብሰባውን ከመበተን ባሻገር የአገዛዙ ጥምር ኃይል አስር ሙትና ከ13 በላይ ቁስለኛ ሲሆን የብልጽግናው አሸርጋጅ መስለኔዎች በየጓዳው ጎድጓዳው፣ እግሪ አውጪም በማለት በየቤቱም ቀሚስ በመልበስና በመመሳሰል በየስርቻው በመግባት ራሳቸውን አትርፈዋል ሲል የአፋ ባሀ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የሕዝብ ግንኙነት ፋኖ አስተውላምሳሉ መረጃውን አጋርቶናልም። የሻለቃ አንሙት የያዛቸው ብርጌድ አዲት ከተማ ላይ ሰርጎ በመግባት ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል አፋባሃ ጥቅምት 15 ቀን 2018 ዓ ም አነጋጋ 11 ሰዓት ላይ በተለምዶ እንጨት ተራ እየተባለ በሚጠራው ቦታ በሻለቃ አንሙት የያዛቸው ብርጌድ ጦር አዛዥ በአርበኛ አብዮት አስናቀው እቅር ነዳፊነት አንድ ጋንታ የሰው ኃይል ይዞ በመግባት ከጠላት ምሽግ ድረስ ተስቦ በመግባት በተፈጸመው የቦምብና የጨበጣ ውጊያ ጥቃት 15 የስርቱ አገልጋይ ሚሊሻ ላይ የማያዳግም እርምጃ ተወስዶ እስከ ወዲያኛው ሲሸኙ መዝገቡ ነኝ የተባለ የኢልማና ዴንሳ ወረዳ ሚሊሻ ጽፈት ቤት ኃላፊ ከባድ ቁስለኛ በመሆን አዴት ሪፈራል ሆስፒታል ገብቷል። ከዚህም በተጨማሪ ዮሐንስ የተባለ የልዩ ኃይል ምልስ የነበረ የሚሊሻ ብሬን ተኳሽ ከባድ ቁስለኛ ሆኗል። በተፈጸመው የቦምብ ጥቃት ሶስት ባጃጅ እና አንድ ፓትሮል ሚሊሻና መከላከያ ቁስለኛ ጠዋት አንድ ሰዓት ላይ አዴት የመጀመሪያ ደረጃ ሪፈራል ሆስፒታል ገብቷል። በመጨረሻም ብርጌዱ ባስተላለፈው ጥብቅ መልእክት የአገዛዙን ዙፋን ለማስጠበቅ ሲባል ንጹሃን ወገኑን እየገደለ ያለ ሚሊሻ አድማ፣ በተና ፖሊስ፣ ካቢኔ መከላከያ ኃይል የብልጽግና የወንበዴ ስርዓት ያበቃለትና ጀንበሩ የጠለቀች መሆኑን በመረዳት ለፋኖ ተቋም በሰላም እጃቸውን በመስጠት የበደሉትን ሕዝብ እንዲክሱና ሰላማዊ ህይወታቸውን ከማህበረሰቡ ጋር በመቀላቀል እንዲመሩ ሲል ጥሪውን ያስተላልፋል ብሏል ብርጌዱ። ነገር ግን የብርጌዱን ሰላማዊ ጥሪ ወደ ጎን በማለት የአገዛዙን ስርዓት ደግፎ ተልእኮ በሚያስፈጽም ማንኛውም አካል ላይ የማያዳግም እርምጃ የሚወስድ መሆኑን ጥብቅ መልእክቱን አስተላልፏል። እንዲሁም የሚከዳ ማንኛውም አካል ላይ ፋኖ እርምጃ እርምጃ እየወሰደ ነው። ይሰቅላችኋል፣ ይቆርጣችኋል የሚል ማደናገሪያ ሀሳብ ሰራዊቱ በህዝቡ ላይ የሚፈጽመው ግፍ ከንክኖት እንዳይወጣ እየተጠቀሙበት ያለ የማደናገሪያ ቃል ስለሆነ ብትመጡ በፍቅር ተቀብለን በእንክብካቤ የምንይዛችሁ መሆኑን በመረዳት ወገናችሁን ተቀላቀሉ ብሏል። የሻለቃ አነሙት የያዛቸው ብርጌድ ህዝብ ግንኙነት የአረመኔው አገዛዝ ሰራዊት እየፈራረሰ የሚገኝ ሲሆን የብልጽግና መራሹ መንግስት አማራን የማጥፋት የሴራ ዘመቻ የተረዱ የአገዛዙ ሰራዊት አባላት ከየካምፖቻቸው እየከዱ ፋኖን እየተቀላቀሉ ይገኛሉ። ጥቅምት 13 ቀን 2018 ዓመተ ምህረት አፋ ባህታ ቴዎድሮስ ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌደን የተቀላቀሉ የአድማ ብተናና የሚሊሻ አባላት 16 ደርሰዋል ሲል ጃዊ መተከል ክፍለ ጦር አሳውቋል። በሌላ ዜና በትላንትናው ዕለት ጥቅምት 15 ቀን 2018 የሚይዘው የሚጨብጠው ያጣው አረመኔው አገዛዝ ጀነራሎችንና ኮሎኔሎችን በመያዝ የክልልና የዞን አመራርን ጨምሮ ከ14 በላይ ፓትሮልና ሶስት ኦራል መኪና የጠላት ኃይል በመያዝ ከፓዊ ወደ ወርቅ ሜዳ ከተማ በመግባት ስብሰባ ለማካሄድ የሞከረ ቢሆንም ይህ መረጃ ቀድሞ የደረሳቸው የአራተኛ ክፍለ ጦር ነበልባሎች የአባይ መተከል ብርጌድ የፋኖ አባላት ወደ ወርቅ ሜዳ ሰርገው በመግባት በአራቱም አቅጣጫ ጎሌ ካምፕ፣ ሃይስኩል ትምህርት ቤት ካምፕ፣ ጁኒየር ትምህርት ቤት ካምፕ በከፈቱት መብረቃዊ ጥቃት ፈሪው የሚለው የብልጽግና አመራር ስብሰባውን ሳይጀምር መከረኛው እግረኛ ሰራዊት አጋፍጦት ፈጣሪ ሆይ አውጣኝ በማለት ወደ መጣበት ፓዊ ከተማ ፈርጥጧል ብሏል። ፋኖ ያዕቆብ ጌታሁን የአፋብሃ ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ህዝበ ግንኙነት ኃላፊ። ይህ በእንዲህ እንዳለ የአፋብሃ ምዕራብ አማራ ቀጠና የቴዎድሮስ እዝ 26ኛ ኮር የ14ኛ ክፍለ ጦር ምስረታ ተጠናቋል ተባለ። በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የመልሶ ማደራጀትና የማዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀት እና የክፍለ ጦር መልሶ ማደራጀት እያደራጀ ይገኛል። በዚህም በአዲስ አደረጃጀት የ14ተኛ ክፍለ ጦር በቀደመው አደረጃጀት የቀስተ ደመና ብርጌድ፣ የበሕረኛው ጅበላ ሙተራ ብርጌድ እና የንጉሥ ተክለ ሃይማኖት ብርጌድ በጋራ በአንድ ሆኖ ተመስርተዋል። ክፍለ ጦሩ በአምስት ሬጅመንቶች የተደራጀ ሲሆን ለቀጣይ ለሚሰጣቸው ድርጅታዊ ስምሪትም ዝግጁ መሆናቸውን የክፍለ ጦሩ የሬጅመንት አመራሮችና አባላት አረጋግጠዋል። ክፍለ ጦሩን መልሶ ለማደራጀት የተገኙ የቴዎድሮስ እዝ አመራሮችም አርበኛ ምናልባት ይታየው የዲያስፖራና ውጭ ግንኙነት መምሪያ ኃላፊ አርበኛ ስለሺ ከበደ የቴዎድሮስ እዝ ምክትል አደረጃጀት መምሪያ ኃላፊና መቶ አለቃ እሱ ባለዋለ የቴዎድሮስ እዝ የሰው ኃይል ኃላፊና ና የ26 ኮር አመራሮች በተገኙበት የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 26ኛ ኮር የ14ኛ ክፍለ ጦር ምስረታ ተጠናቋል። ምርኮኞች በድሮን ጥቃት ተገደሉ። የድሮን ጥቃቱ የተፈጸመው በውጊያ በተማረኩ የአድማ ብተና አባላት ላይ ሲሆን በዚህም ሁሉም ምርኮኞች መገደላቸው ተሰምቷል። ጥቅምት 14 ቀን 2018 ዓ ም በባህር ዳር ዙሪያ ደህና ማርያም ተብሎ በሚጠራው አካባቢ በተደረገ ውጊያ በአፋ ባህ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር የተማረኩ የአድማ ብተና አባላት በትላንትናው ዕለት በደህና ማርያም አካባቢ ልዩ ስሙ ሮቢት ቀበሌ መገንጠያ አ ሲሆን የድሮን ጥቃት የተፈጸመባቸው ሲሆን በጥቃቱ በትላንቱ ውጊያ የተማረ ያደረኩት የአድማ ብተና አባላቱ ሙሉ በሙሉ መገደላቸው ታውቋል። በተጨማሪም ምርኮኞቹን ሲጠብቁ በነበሩ ሁለት የፋኖ አባላት ላይ መጠነኛ ጉዳት መድረሱም ተጠቁሟል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ብቻ ሆን ብሎ የድሮን ጥቃት በመፈጸም የራሱ ወታደሮችን በመግደል የፈጸመው ዘግናኝ ድርጊት የአገዛዙን ሕሊና አልባነትና ሲያገለግሉት ለነበሩ የአማራ ተወላጅ ወታደሮች ጭምር ያለውን ጥላቻ በግልጽ ያሳየ ነው ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸውን የአማራ ተወላጅ ወታደሮችን እየመረጠ ሰላጣ ሲረሽን የነበረው አገዛዙ ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩትን ደግሞ የድሮን ጥቃት በመፈጸም ዘግናኝ ግፍ እየፈጸመባቸው ይገኛልም። ሆሮ ጉዱሮ ወለጋ ዞን አቤደንጎሮ ወረዳ የአገዛዙ ጥምር ጦር ገጠራማ አካባቢ አማራ ወደሚኖርባቸው ቀበሌዎች እንቅስቃሴ እያደረገ መሆኑንና ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ጥሪ ተላልፎ ነበር። በትላንትና ዕለት ወደ ጫንጮ ቀበሌ ፋኖ ትንኮሳ ከከፈተብን ሙሉ የደረሰ ሰብሉን ጨምሮ ቤቶችንም እናቃጥላለን በሚል መፈክር ታጅቦ የገባው ሰራዊት ቤት ለቤት እየዞረ የአርሶ አደሩን ምጣዶች ሲሰባብሩና ሀብት ንብረቶቻቸውን ሲዘርፉ መዋላቸውን የአካባቢው ነዋሪዎች ነግረውኛል ሲል ቢዛሞ ሚዲያ ገልጿል። በተያያዘ ዜና በቀጣይ ይህ አይነት ጣፈንታ ከተደገሰላቸው ወረዳዎች መካከል ጊዳያና እና ሊሙግ የሊላ ወረዳዎች ዋነኞች ሲሆኑ ወደ ዋጃ ቀበሌ ለመግባት በሶስት አቅጣጫ ኃይል መሰለፉን ከታማኝ ምንጮቻችን የደረሰን መረጃ ያመለክታል ብሏል ቢዛሞ ሚዲያ። ካለፉት ሁለት ሳምንታት ጀምሮ አማራ የሚኖርባቸው ቀበሌዎች ወደ ከተማ ወጥተው ወፍጮ እንዳያስፈጩና ገበያ እንዳይገበያዩ መደረጋቸውን በተደጋጋሚ መዘገባችን ይታወሳል። በአሁኑ ሰዓት ደግሞ እስከ ቤታቸው በመሄድ የማፈናቀልና የመጨፍጨፍ ዘመቻ መከፈቱን የትናንቱ ውሎ ምስክር ነውና መላው ሕዝባችን በተጠንቀቅ እንዲቆም እናሳስባለን ሲል ጨምሮ ገልጿል። ሰራተኞች ሲኦል ሆነብን ያሉት የግል ድርጅት በቅጥር ግቢ ውስጥ ድብደባን ጨምሮ እየፈጸመባቸው ያሉት አነጋጋሪ ድርጊቶች ተጋለጡ። አንዳንድ የመንግስትም ይሁን የግል ድርጅቶች ለሰራተኞቻቸው በመመቸትም ይሁን ባለመስማማት ስማቸው አልፎ አልፎ ይነሳልም። ሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ አለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ በተለምዶ ሮቶ የሚባሉ ያሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ አለው ከሰራተኞቹ ጋር እንደ የብሔር ብሔረሰብ በዓል የባንዲራ ቀን ወይም ሌሎች በዓላትን ባማረ መልኩ ሲያከብር ይታያል። የሰራተኛውን መብትና ጥቅም የማያስከብር ድርጅት ሁሌም ከትችት አይወጣም፣ ስለ ሰራተኞቹ የሚያስብና ሕግና መመሪያ ተከትሎ የሚሰራ ደግሞ ከራሱ አልፎ ለሀገርም ምሰሶ ይሆናል የሚለው መልእክትም ድርጅቱ ያስተላለፈው በቅርቡ የሰራተኞች ቀን ብሎ ባከበረው በዓል ላይ ነበር። ድርጅቱ ከዚህ አልፎ በሸገር ከተማ በገላን ጉዳ ክፍለ ከተማ ያስገነባው አቶ የጤና ኬላ የዛሬ ዓመት አስመርቆ ነበር። በቅርቡ ለመቄዶንያ ገንዘብ ሲሰባሰብም ሱፐር ደበልቲ ጀነራል ትሬዲንግ የ500 ሺ ብር የገንዘብ ስጦታ አበርክቷል። ታዲያ ጉዱ አቶ ጸጋዬ ደበበ የሱፐር ደበልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት ናቸው። በርካቶች ግለሰቡን የአወዛጋቢው ፍኖ ተጽርቅ ጠቅላላ መንፈሳዊ ማህበርና ዩቲዩብ ቻናል መስራች በመሆናቸውም ያስታውሷቸዋል። አቶ ጸጋዬ የድርጅታቸው ስም በሚዲያ የገነነ እንዲሆን ነገር ግን የስራ ቦታው ሲኦል እንዲመስል እንዳደረጉ መሰረት ሚዲያ ያነጋገራቸው በርካታ ሰራተኞች ይናገራሉ። ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወገድ ጀምሮ ድብደባ እንዲፈጸም ማድረግ ይችላሉ። ፖሊሶች ሲጠሩ በደቂቃ መጥተው የተባሉትን አድርገው ይሄዳሉ። እምቢ ያለ በሚሊሻዎች ታፍሶ ለወታደርነት ወደ ካምፕ በግዴታ ሊገባ ይችላል የሚሉት አንዳንድ ሰራተኛ ናቸው። ሁሉም ሰራተኞች ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀዋል። ሱፐር ደብልቲ ጀነራል ትሬዲንግ አሁን ላይ ከ4000 እስከ 5000 የሚደርሱ ሰራተኞች እንዳሉት የታወቀ ሲሆን በርካታ ሰራተኞች ስማቸው ሳይጠቀስ እንኳን ለሚዲያ ለመናገር ሲቸገሩ ታዝበናል። ከስራ አንድ ደቂቃ ያረፈ የተወሰደ 700 ብር ማስቲካ ያኘከ አንድ ሺህ ብር ይቀጣል። ስራ መልቀቅ ፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል። ሁለት ቀን አንገብጋቢ ጉዳይ እንኳን ገጥሞህ ብትቀር ሙሉ በሙሉ ከስራ ትባረራለህ፣ የሚሉት ሌላኛው ሰራተኛ የሚከተለውን ድብደባና እንግልት በመፍራት ማንም ተመልሶ መብቴ ከበር እንደማይል ይናገራሉ። ሰራተኛው አክለው መግቢያ ሰዓት ጠዋት 12 ሰዓት ከሀያ ሲሆን መውጫ ደግሞ ማታ 12 ሰዓት ነው። መቅረት ማስፈቀድ የሚባል ነገር የለም፣ የሚሉት በርካታ የተቋሙ ሰራተኞች የድርጅቱ ባለቤት አቶ ጸ ጋ በተደጋጋሚ እያንዳንድሽ ብሬን ቀደሻ ተጨርሹም ምንም አታመጡም የፈለግኩትን አድርጋለሁ በሚለው ንግግራቸው እንደሚታወቁ ያነሳሉ። ሚዲያችን እንዳረጋገጠው በተለይ ልምድ ያላቸው ሰራተኞች ለህይወታቸው እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ይደርሳቸዋል። እወጣለሁ ያለ ልምድ ያለው ሰራተኛ ካለ ይታሰራል ወይም ይደበደባል። ሲታሰሩ ደግሞ ከአንድ ሚሊዮን ብር ጀምሮ ቁጥር ይጠራና ብር ሰርቋል ወይም ሰርቃለች ይባላል። በውሸት መስክር ትባላለህ፣ 20 ሺ ብር ይከፈልሃል። እምቢ ካል ከአንተም ታሰራለህ የሚሉት አሁን ድረስ ከፍተኛ ስጋት ላይ የሚገኙት ሰራተኞች ናቸው። ምንጮቻችን እንደጠቆሙት በዚህ ምክንያት ስራ ለቀው ወደ ገጠር ከሄዱ በኋላ ከዛም ተይዘው የመጡ ይገኛሉ። ግለሰቡ ይህን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ነው። ደግሞ የሚገርመው ስንት ሰቃይ ተማሪዎች ጥሩ እየመሰላቸው እየገቡ ህይወታቸው የተበላሹ አሉ፣ በማለት የተናገረችው ሌላ ሰራተኛ ከአካል ድብደባው በላይ የአእምሮ ቁስል የሚሆን ስድብ በርካቶ ሲሰደቡ ይውላሉ፣ በማለት ገልጻለች። አለም ገና በሚገኘው ፋብሪካ ውስጥ ሰራተኞች ገብተው የሚደበደቡ የሚገቡበት ስፍራ እንዳለና ስራ ሲሰሩ ደክሟቸው ቆም ካሉ ጭምር ዱላ እንደሚከተላቸው ታውቋል። በዚህ ምክንያት በአንድ ቀን ውስጥ ሰው ሳይደበደብበት በማይውል ቀን እንደሌለ ሰራተኞች ጠቁመዋል። ምንም ሳታጠፋ ተላላኪዎች ይመደቡና አጥኖት ይባላል። እያንዳንዱን ሰው በወሬ ስንቱ ታሰረ ስንቱ ተደበደበ። ደግሞ በጣም የሚያሳዝነው ውጭ ላይ ሚዲያ ላይ እንደሱ ያለ ጥሩ ያለ አይመስልም፣ የሚሉት ቅሬታ አቅራቢዎቹ ሰራተኞች ናቸው። በግለሰቡ በተገነባው ሆስፒታል ውስጥ ደግሞ በእርዳታ መድኃኒትና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸር ግን ገነ በውድ ተመልሶ ለተጠቃሚ እንደሚሸጥ ተሰምቷል። ማንም ሆስፒታል የሌለ መድኃኒት እዚህ ሊገኝ ይችላል። የእርዳታውንም በነፃ ያስገባሉ፣ ግን በእርዳታው ስም ይቸበቸባል። ይህ ማለት ሀገሪቱ እየተበዘበዘች ነው የሚሉት ደግሞ በሸገር ከተማ አስተዳደር የሚሰሩ አንድ አመራር ናቸው። እንደምንሰማው ብዙ ችግር በሰራተኞች ይነሳል። ለምሳሌ የመብት አለመከበር ጥያቄና የስራ ልምድ እንኳን ሲጠየቅ የመከልከል ግለሰቡ ለብዙ ሰው የስራ እድል የከፈቱ ናቸው፣ ግን ደግሞ የድሃ ሰቆቃ ይብቃ ማለት ይገባል በማለት አመራሩ ተናግረዋል። አንዳንዴ ይሄ ነገር አገር ውስጥ ነው አይደለም እንዴ ብለ ታስባለህ። ስራ አጥፍተህ ከሆነ ተቀጣ። ገንዘብ ነው የሰው ልጅ ግን መጫወቻ ለምን ይሆናል? እስከ መቼ ስድብ፣ ዱላ፣ እስርና ማስፈራሪያ ለምን? በማለት አንድ ሰራተኛ ጥያቄያቸውን ሰንዝረዋል። በሱፐር ደብልቲ ጀነራል ትሬዲንግ በአለም ገና ከተማ በ1999 ዓ ም የሙከራ ምርቱን የጀመረ ድርጅት ነው። በዚህ ዙሪያ የባለቤቱን የአቶ ጸጋይን ምላሽ ለማግኘት ያደረግነው ሙከራ አልተሳካም ሲል የዘገበው መሰረት ሚዲያ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዛሬ ነበረን መረጃ ይህን ይመስላል። ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ።